ያትል ደግሞ መጣና ማቴዎስ አንድ ሃያ ሦስት ላይ እኮ ነው። ምንም ስማ አንድ ጊዜ ይቅርታ፣ ያኛው ኦሪት ነው። ኦሪት ላይ ነው ይሄ የተነገረው ይሄ ቃል። ይህ ቃል በኢሳያስ ሲነገር እነ ማቴዎስ አልነበሩም። ያኒ አልተወለዱም፣ አልተፈጠሩም በቃ እሱ ነው አብኬ ዋይ እኔ እኮ ማቴዎስ ራሱ ተናግሮታል አይደለም፣ እያልኩኝ እየሞገጥኩኝ ያለሁት ወገናችን እና ምንድነው፣ ራሱ በደምብ አድርጋ በቃ በማቴዎስ ስም በደቡብ ስም የተጻፈ ነው። ይሄ ጥንት ነው። ይሄንም ዛሬማ እንከራከርም፣ አሁን ሌላ እንዳይሰፋ ችግር የለው። ማቴዎስ ራሱ ጽፎታል እምብል ችግር እዚህ ጥቅስ ላይ እንወያይበት። ማቴዎስ ራሱ ፀሐፊ ካልሆነ ይህ ቃል የማቴዎስ ካልሆነ የማቴዎስ ቃል አይደለም ብለህ ካመልክ ላለመሆኑ ማስረጃ ትሰጠኛለህ። ይሄ የማቴዎስ ቃል ካልሆነ ለምሳሌ አንድ ሦስት ሲመጣ ማቴዎስ ወንጌል ነው። አዳምጠኝ፣ ማቴዎስ ወንጌል ላይ ነው እያወራ ነው። ዮሐንስ የራሱ ስራ አለው፣ ማርቆስ የራሱ ስራ አለው፣ ሉቃስ የራሱ ስራ አለው አይደል? እራሳቸው ጽፈዋል። ለምሳሌ አልጻፉም። ፕሮቴስታንት ነ ኦርቶዶክስ ነ አይደለም። ቆይ ቆይ፣ አልጻፉም እንደ እነሱ ኦርቶዶክስ ነው። ኦርቶዶክስ ነው። አልጻፉ እዚህ አልጻፉ። አዎ፣ ወንጌል አልጻፉ። አዎ፣ ኦርቶዶክስ ነው። ኦርቶዶክስ ነው፣ ወንጌል ታምረ ኢየሱስ ምዕራፍ 113 ላይ በግልጽ ተቀምጧል። ጳውሎስ ጻፈ ለሉቃስ ሰጠው ይላል። ምክንያቱም ሉቃስ የጳውሎስ ተማሪ ነበር፣ እንደምናውቀው አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር ከ14 ጀምሮ ያሳያል። ሉቃስ እንዲያግዘኝ እፈልጋለሁ ምናምን እያለ ይናገራል። አንደኛ ጢሞቴዎስ ሁለተኛ ሁለተኛ ጢሞቴዎስ ሁለተኛ ጢሞቴዎስ ምዕራፍ አራት ስለ በርጉስ ሲናገር ስለነ ዲማስ ምናምን ካወራ በኋላ ጳውሎስ ምን ይላል? ሉቃስ እኔን ያግዘኛል ብሎ ይናገራል። እዛ ጥቅስ ላይ አጋዡ ነበር ሉቃስ ብቻ ነው ከኔ ጋር ያለው ይላል። ማርቆስ አገልግሎት ብዙ ይጠቅመኛል፣ ከአንተ ጋር እኔን ያግዘኛል አለ። ግን ማንን ነው እንዲህ አለው? እኔን ያግዘኛል ሲል ሉቃስ፣ ሉቃስ፣ ሉቃስ ምን እየሰራ ነው ያግዘኛል ያለው? ያግዘኛል አለ እንጂ አስተምሮ አብሮት ይሰብክ አየ አብሮ ሰብክ ነበረ። ራሱ ስራ ይሰራል ማለት ነው፣ የራሱ ስራ ግን ይሰራል ሉቃስ። ተሰሎንቄ ላይ ቆይ አንዴ ፖይንቱን ፎ እንትን እያደረግነው ጥሩ ነው። ራሱ ለምሳሌ ያግዘኛል ካለ አንድ ሰው አንድ ስራ ሲሰራ፣ አውሳቢየስ ሉቃስ ተሰሎንቄ ላይ ይሰብክ ነበረ ብሎ አስቀምጦታል። ተሰሎንቄ ይባል ከተማ አለ፣ እዚያ ይሰብክ ነበረ ሉቃስ ከጳውሎስ ጋር ሆኖ ማለት ነው። የሚሰብክ ከሆነ ተምሯል ማለት ነው እንዴ፣ በደንብ ነው የተማሩት። እሱ እኮ አይደለም ግን አልጻፈም። ጳውሎስ ጻፈና ለሉቃስ ሰጠው ይላል። ከዛ ሉቃስ በስሙ ሰየሞ ይላል። ጴጥሮስ ደግሞ ጻፈና አሁን አለትህን በሱ በአንተ ዙሪያ ገነባለሁ የተባለው ጴጥሮስ ደግሞ ጻፈና እሱ ደግሞ ለማን ሰጠው ይላል? ለማርቆስ ሰጠው ይላል። ማርቆስ የጴጥሮስ የአጎቱ ይሁን የአክስቱ ልጅ ነው፣ ዘመድ ናቸው። ሰጠውና እሱ በራሱ ስም ሰየሞ ይላል። ስለዚህ በተመሳሳይ ደረጃ ማቴዎስ ወንጌል ደግሞ ስናወራ ማቴዎስ ወንጌል በኢቦናይቶች እጅ ነበር። እነዚህ ኢቦናይቶች ኢየሱስ ክርስቶስ አልተሰቀለም፣ አልተገደለም ብለው የሚያስቡ ናቸው። ሄሬሲስ ተብለው ምናፍቃን ተብለው የተጠቀሱ ናቸው። አጌኔስ ሄሬሲስ የሚለው የኢራኔስ መጽሐፍ ላይ ቻፕተር ዋን ቡክ ዋን ቻፕተር 23 ላይ በግልጽ አድርገው እንዳስቀመጠው እነዚህ ኤቦናይት የሚባሉ ክርስቲያኖች ኢየሱስ ክርስቶስ አልተሰቀልም ብለው ያምኑ ነበር። መሲሁ የሚሰቀል አካል አይደለም ብለው ያምኑ ነበር። ብቸኛ የሚጠቀሙበት መጽሐፍ ደግሞ የማቴዎስ ወንጌል ኦሪጂናሉ በዕብራይስጥ የተጻፈው ወንጌል ነበር። ያ ወንጌል አሁን ያለው የማቴዎስ ወንጌል ጋር አይገናኝም። ለምሳሌ ማቴዎስ ወንጌል ራፍ 28 ቁጥር 19 ላይ ብትሄድ ሂዱና አህዛምን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት ያድርጓቸው የሚለውን ጥቅስ አታገኘውም። ከዚህ ውጭ ብዙ ጥቅሶች አሉ። እኔ ማቴዎስ ወንጌል አታገኘውም ይላል ነው ወይስ አሁን ላይ የለም? እዛ ጋር አታገኘውም፣ እዛ ጥቅስ ላይ የእነሱ የማቴዎስ ወንጌል የሚያወራው ኦሪጂናሉ ነው ብ በዕብራይት ቋንቋ ነው ማቴዎስ ያዘጋጀው። ሽታውም የቋንቋውም ሽታ ወደዛ ሚሄድ ነው ከፍልስጤማዎች ጋር የተገናኘ ፖለቲካ ግፊት ያለው ነው ማየት ይቻላል። ምራፍ ስንት ቁጥር ስንት ነው ያልከ? ማቴዎስ ወንጌል። ማቴዎስ ወንጌል ምራፍ 28 ከቁጥር 19 ነው ያለው ጥቅስ በቀደሙት መጽሐፍ ላይ አይገኝም። በትክክለኛ ኦሪጂናል የማቴዎስ ወንጌል ላይ አታገኘው። ኤቦናይቶች የሚጠቀሙት ማለት ነው። ወደዚህ መግባት አልፈልግም ነበረ፣ ጀስት ስለጀመር ነው እንማማርበት። ይህን ርዕስ እኮ በእኔ በኩል አልዘጋነውም ብዬ ነው። ይቅርታ አሁን ሌላ ረስ ይገባኛል። መወያየት ካለብን ነው ባነው ጊዜ ያው በኖረድ በኩል እኔ በጣም ብራዘር ነንና ብናወራ ደስ ይለኛል። ካልቻልን ደግሞ ማቆም እንችላለን። እንግዲህ እያወራን ያለው የሆነ ነገር ሳንዘጋው ሳንረዳዳው ከቀረን ደግሞ እሱ መልካም አይደለም። አንድም ሁለትም ሶስትም ናቸው እዚህ ምትወያዩ በመካከላቸው ይገኛል ይላል አይደል? እንዴ አቡኬ፣ ብናወራ መልካም ነው ብዬ ነው። ስለሆነው ነገር አይ፣ ደስ ይለኛል። ትግራይ አዎ፣ ዙሮ ዙሮ ይሄ ከኢየሱስ ክርስቶስ ጋር የተያያዘ ስለሆነ በዚህ ቃል ላይ በመጀመሪያ እኔ ክፍል ከነበረው ለምሳሌ አሁን ቅድም ስናወራ ከነበረው ርዕስ ሳንወጣ ነው ማውራት ያለብን። ኢየሱስ ክርስቶስ ቀድሞ በነቢያት ተሰብኳል ነው የኦርቶዶክስ አማኞች በዋናነት ኦሪትን፣ ኢየሱስ ክርስቶስ በሐዲስ ተሽሯል አይደለም በሐዲስ ኦሪትን ልሽራ ሳይሆን ለሐዲሳት መጣሁ እንጂ ስለሚል እና እዚያ ቃል ላይ ነቢያት ትንቢት ተናግረዋል። እያንዳንዳቸው ከነቢያት አንዱ ኢሳያስ ድንግል ጸንሳለች ወንድ ልጅም ተወልዳለች ስሙንም አማኑኤል ትለዋለች ብሎ ካለ ድንግል የተባለች መቤታችን ቅድስት ድንግል ማርያም ናት። ቅድስት ድንግል ማርያም ደግሞ የተመረጠች መሆኗን የትኛው እምነት ተከታይ ለምታርታ አለ ማርያም ብሎ ይከተላታል። ታት ለያዘላችሁ እኛም አንዴ አጠራ አድርገው በጣም ተጫጫው መሰለኝ። ለሰውም ዕውቀት እንዲህ ሰዓት ይያዝና እሱም ጥሩ እንትን ነው እና ከዚህ ያዘላችሁ ሌሎቻችሁ ልጁ ያው የኑሮ ሁሴን ጓደኛ ነው። እሺ እናንተን እንዳትሉና ያው እኔ መግሪብ እየደረሰብኝ ስለሆነ ወይስ ሚዙ አንዳችሁ ሰዓት ያዙ። ቀጥሉ። ኢንሻአላህ ሰዓት ያዙላቸው ወይ አህመድ ወይስ ሚዙ። ቀጥሉ። እሺ ለካማ ልጀምር። ኦኬ ጀምር ስለሆነ እሱ ሀሳቡን ያስቀምጥና ያው ሪፊዩት መስጠት ነው። ይሄ እንትን አይደለም ኖርማል ውይይት ስላልሆነ ሀሳቡን ያስቀምጥና እኔም ሪፊዩት ለመስጠት ነው። ከዛ ው እንደዚህ ቃል በቃል እየተነጋገርን እንጨርሷል። ግን ሰው ሀሳቡን እንዲረዳው በሚለው ሁለት ደቂቃ ልስጠህ። ሀሳብህን ትገልጽ፣ ቀጥል እና ያው ኢሳያስ 7 15 ላይ ያለውን ቃል ወደኋላ ኋላ 7 15 7 14 7 13ንም ብናየው ስለ ኢሳያስ ነው ስለ ኢየሱስ ክርስቶስ ነው ዝሮ ዝሮ ኢሳያስ እየተናገረ የነበረውና ይህ ቃል መቶ በማቴዎስ ደግሞ ማቴዎስ ደግሞ ራሱ ጽፏል ነው እያልኩ ያለሁት ተኔ ማቴዎስ ምንድን ነው ያለው ማቴዎስ አንድ 23 ም ከዚህ ቃል ጋር የሚነጻጸርና ተመሳሳይ ቃል ነው ኢሳያስን በትንቢት ይናገር እንደነበረን እንትን ያ ያጸደቀው ይሄን ቃል በሐዲስ ማለት ነው። ስለዚህ እንዴት ሁለቱን በምንወስድበት ጊዜ ስለ ኢየሱስ ክርስቶስ በግልጽ አስቀምጧል። ይህ ሆኖ ሳለ ለምን ኢየሱስ ክርስቶስ አምላክ አይደለም፣ ይሄ ትንቢት የተነገረለትም አይደለም ነው እያልከኛለው አቡኬና ይሄ ቀድሞን ትንቢት የተነገረለት በኋላም በሐዲስ ድንግስ ጸንሳለች፣ ወንድ ልጅ ስሙን አማኑኤል ተዋላለች ተብሎ እሱም እግዚአብሔር ከእኛ ጋር ነው ተብሎ የተባለው ነው። በትክክልም ነው ይህ ቃል እያልኩ ነው ያለሁት። እና በዚህ ላይ የተለየ ሀሳብ ካለ እንድትነግረኝ ነግረኝ። ከዚህ ውጭ ካልወጣን ደግሞ ይሄ ቃል ትክክል መሆኑን እንድትቀበለኝ ነው። ጨርሻለሁ። ሰከንዶች አሉ ከአርባ ሰባት ሰከንድ። ችግር የለም፣ ችግር የለም፣ ችግር የለም። አውቄ ይጠቀምበት አውቄ ይቀጥ የእሱን ደቂቃ ተጠቀመውና ሳይ የራሴን ደቂቃ ስጀምርልኝና ዳትማች ያው ያነሳው ሀሳብና ተላልፌ የማወራው ነገር ስለሌለ አይ ቲንክ ምናልባት ደቂቃው አንሶታል ብዬ ነበረ፣ ግን ያው ማስቀመጥ ያለበትን ፖይንት አስቀምጧል። ስለዚህ እንሻላ ጀመርኩ በለኝና፣ እንትን አስጀምረኸው እኔም የተወሰነ ሀሳቢ ላስቀምጥ። ቀጥል ጀምር ያለ እሺ። ሀሳቡ ምንድን ነው? ኢየሱስ ክርስቶስ በነቢያት ተተንበይለታል ወይስ አልተተነበየለትም ነው። በመጀመሪያ ደረጃ በነቢያት መተንበይ በራሱ አንድን አካል አምላክ አያደርገውም። ይህንን በደንብ አድርጋቸው አስተውሉ። ኢየሱስ ክርስቶስ በነቢያት ተተንብሎታል ማለት አምላክ ነው ማለት አለ። በተመሳሳይ ደረጃ ዮሐንስ በነቢያቶች ተተንብዩለታል። ማርቆስ ወንጌል ምዕራፋን ከቁጥር ሁለትና ሶስት ላይ ግልጽ አድርጎ ያስቀመጠው ነገር አለ። ዮሐንስ ራሱ መጥምቁ ዮሐንስ በነቢያት ተተንብዩለት ነበር። ሶ ኢየሱስ ክርስቶስ ቢተነበየለት ምንም ችግር የለውም። እኔ ግን የማነሳው ክሌም አንድም ቦታ ኢየሱስ ክርስቶስ አልተተነበየለትም ነው። አይ ተተንብዩለታል። ኢሳይያስ ምዕራፍ ሰባት ቁጥር አስራ አራት ላይ አንድ የሚወለድ ህፃን አለ ያ ህፃን ደግሞ የምትወደው አካል ድንግል ናት፣ ያቺ ድንግል ደግሞ ማርያም ናት። ኖ ምንም ማስረጃ የለም። እዚህ ጋር ድንግል ለሚለው የገባው ቃል መጀመሪያ ደረጃ አልማ ተብሎ የገባው የግሪክ የዕብራይስጥ ቃሉ በተመሳሳይ ደረጃ የግሪክ ወይ ነቢያችን ሰለም ወደ ምድር ከመምጣታቸው በፊት የተረጎሙት ተርጓሚዋል በሁለቱም ከድንግል ውጭ ያለ ብላቲና የምትባልን የሆነችን ሴትን ለማገልገል የሚውልቃ ነው። ያንን ግን አመጣና የማቴዎስ ጸሐፊ ማቴዎስ ወንጌል ምዕራፍ 1 ቁጥር 23 ላይ አመጣና ጥቅሱን ለኢየሱስ ክርስቶስ ነው ብሎ ተጠቀመው። ሲጠቀመው ራሱ ሲጠቀመው ራሱ በስትክክል አድርጎ ሊያስቀምጠው አልቻለም። ጥቅሱን በስትክክል አላስቀመጠውም። ነገር ግን እዚህ ጥቅስ ላይ የሚያወራው ስለማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 32 ላይ የሚወለድ ህፃን ኢየሱስ ክርስቶስ የተወለደ ህፃን ሰው እንጂ አምላክ አይደለም በፍጹም እዚህ ጋር የሚያወራው ኢሳያስ ምዕራፍ ስምንት ቁጥር ሶስት ላይ ስለተወለደው ህፃን ነው። ህፃኑም ወደ ነብይቱም ቀረብኩኝ። ከዛ ነብይቷ ደግሞ ምን አለች? ጸነሰች ይላል። ያ ህፃን ደግሞ አባቱን እና እናቱን መጥራት ሳይጀምር ይላል። ሰው አባትና እናት ያለው አካል ነው። ዛስ ኖት ጂሰስ ክራይስት ኢየሱስ ክርስቶስ አይደለም ማለት። ስለዚህ ከዛ አንጻር ነው ይህን ያስቀመጥኩት። ያው ወደ ሌላ ፖይንቶች ሄደናል። ጀስት መጀመሪያ ሰው እንደዚህ ፖይንቱን ካገኘው ከዚህ በኋላ እየተቀባበልን ማውራት እንችላለን። አይ ቲንክ እንደዚ ለዛ ነው። ምናልባት እዚህ ጣም በጣም እየተጫዋጫሁን ስለነበር ቅድም ሰው ላይ ገባ ይችላል ብዬ ነው። ሰአቱም አልቋል። አርጊ ያነሳውን አርጊው ያደረክበትን መንገድ ካገኘው ወንድማችን የኑሬ ጓደኛ አርጊው መንቱን ካገኘኸው ዲፌንድ ማድረግ ትችላለክ። ይሄ የማይሆንበት ምክንያት ብሎ አርጊው አቅርቧል። የቀረበበት እንትን አለ። እሱን ከተረዳኸው መቀጠል ትችላለህ። ያለበለዚያ ካልተረዳኸው ግን አሁንም ጭቅጭቅ ነው የሚሆነው። አሁን ያቀረበበት ሁኔታዎች አሉ፣ ያ የማይሆንበት ምክንያት ብሎ ማለት ነው። ያንን የእሱን አርጊውመንት ተጨማሪ የተለየ ኮይን ልሰጠው ነኝ። ለምሳሌ የዘካርያስ ሚስት ኤልሳቤጥ ዮሐንስን በፀነሰች ጊዜ እቺ ድንግል የተባለች መቤታችን ቅድስ ድንግል ማርያም ኤልሳቤጥን ልትጠይቃት በሄደች ጊዜ ገና በማህፀን ሳለ ኢየሱስ ክርስቶስ በማህፀን ሳለ አመስግኗታል ይህ ለምን ይህ ለምን ሆነ ይህ ካልሆነ ኢየሱስ ክርስቶስ ኤልሳቤጥ በማህፀን ሳለ ንቃምስላያስኝምን ይህን አላለም በጣም ይቅርታ ምን ነበር እያልኩ የነበረው መሰላችሁ በጣም ይቅርታ አድርጉልኝና እሱ ዲፌንድ ያደረገበት ኢሳይያስ ምዕራፍ ሰባት ቁጥር አስራ አራት ላይ ያለውን የሞገተበትን መንገድ ማለት በዚህ መንገድ በዚህ ምክንያት አለ፣ መረጃ አቅርቦ በዚህ ምክንያት ለኢየሱስ አይሆንም አለ። ያህንን ተረድታችሁ ያንን መንገድ ሪፍሌክት መስጠት ትችላላችሁ የሱን ሙግት ላይ። ያለበለዚያማ አሁን እናንተም ሌላ ሙግት ሜክ ታደርጋላችሁ፣ እሱም ደግሞ የማይሆንበትን ምክንያት እያቀረበ በቃ ስንሯሯጥ እናድራለን ማለት ነው። ስለዚህ አሁን እናንተ ኢሳያስ ምዕራፍ 7 ቁጥር 14 ያቀረባችሁትን እሱ ሪፌ እንዲያደረገበትን መንገድ ተረድታችሁ ለዛ ሪፍሌክት ስጡ። አይ አሁን እኮ አቡኬ በጠቅላላ ማቴዎስ ራሱ እንደውም ያን የተጠቀመው ቃል ትክክል አይደለም እያለኝ ነው። ቀድሞ መለቢያ ትንቢታ ተነገረለት የሙግቱ አካልማጃ እየሰጠውት ነው። አልፎ ከማቴዎስም እኮ የዘካሪያ ጸንሳ ቤቅምል በማህፀንሳ ላመስግኖታል እመቤታችን ጌታን ጸንሳ በሄደችበት ገብርኤል መልአክ በስራት በኋላ ጸንሳ ሳለ ኤልሳቤትን ልትጠይቃ ስትሄድ ይህንን አድርጋል። ዘካርያስም ከተወለደ ዮሐንስ ከተወለደ በኋላ አንደበቱ ተከፍቷል። እነዚህ ሁሉ በኢየሱስ ክርስቶስ ተአምር የሄዱ ናቸው። ኢየሱስ ነው ነው ይሄ ሌላ ሙግት ነው። አሁን እሱን ባትቀበል እነዚህ ምን ታደርጋቸዋለህ? ምክንያቱም በኤልሳቤት በሆዷ ውስጥ እያለች አመስግናታለች ብላችሁ ሌላ ሙግት ማንሳት ይቻላል። ነገር ግን አሁን እሱ ያቀረበው ለምሳሌ አልማ የሚለው የህብራይስጥ ቃልን ይዞ ሙግት አቀረበ። ያህንን እንዴት ትመለከቱታላችሁ? ሰምታችሁ ታውቃላችሁ ከዚህ በፊት ማለት ድንግል ለሚለው የቀባው ቃል የህብራይስጥ ቃል አልማ የሚል ነው። ያህ ማለት ደግሞ ወጣት ልጅ ወይም ልጃገረድ የሚል አይነት ትርጓሜ ያለው መሆኑን ነግሯቸዋል። ያንን ሰምታችሁ ታቃላችሁ? ከዚ በፊት እኔ ለ መጽሐፍ ቅዱስ በተለያየ ቋንቋ ተተርጉሟል። እኔ እብራይስጠኛ ቋንቋ ተናጋሪ አይደለሁም። መጽሐፍ ቅዱስን አምቤ በተረዳሁበት ልክ ነው ላስረዳ የምችለው። ምናልባት ቆይ ቆይ፣ ስማኝ ስማኛ፣ አሁን አቡኬ እብራይስጠኛ ቋንቋ ሊችል ይችላል እኔ ብረስተኛ ቋንቋ አልችልም የምችለው አማርኛ ቋንቋ ነው። ምናወራም በአማርኛ ነው። እያነበብኩ ያለሁትም መጽሐፍ ቅዱስን በአማርኛ ነው። ላስረዳ የሚችለውም ደግሞ በአማርኛ ነው። ስለሆነም እኔ በምንበበኩትና በተረዳሁት ልክ በኢሳያስ ምዕራፍ ሰባት ቁጥር አስራ አራት ላይ ጀመረ እስከ አስራ አምስት ያየነውን ወስጄ ከሐዲሳት ደግሞ ከማቴዎስ ወንጌል ቁጥር አንድ ከምዕራፍ ከምዕራፍ አንድ ቁጥር ሀያ ሶስት እና ከአንድ እስከ ሀያ ሶስት ያለውን ወስጄ እያወራን ነው። በዚህ ላይ ያለው ቃል ኢየሱስ ክርስቶስ አምላካዊ ነው። ይሄ ቀድሞ በነቢያት ትንቢት የተነገረ ኋላም ደግሞ በሀዲሳት በነ ማቴዎስ፣ በነ ሉቃስ፣ በነ ዮሐንስ የተነገረ ነው። ይህንን እንዴት አምላክ አይደለም ብለ ልትለይ ትችላለ? እኔ አምላኬ ነው፣ አምላክ ነው፣ አመልከዋለሁ እያልኩን ነው። በዚህ ላይ የተለየ ካለው እንጂ ቋንቋው ጋር ያነጋግረን ቋንቋ መግቢያቢያ እንጂ መሰረታዊ እንትን ወን እብራውያን በዕብራይስጥኛ በግሪከኛ በተለያዩ ቋንቋዎች መጽሐፍ ቅዱስ ተተርጉሟል። እኛም በአማርኛ ተተርጎምን እያየነው ነው። ስለዚህ ከዚህ ተለለው እንረዳለን። ኢሳያስዬ በጣም ይቅርታ ያቀረበው ሙግት የቋንቋ ሙግት ብቻ አይደለም። አንድ ሰው በእምነትማ እናንተ ማመን ትችላላችሁ፣ እና አሁንም እያመናችሁ ነው። ስለተወያያችሁ ስላልተወያያችሁ ማመናችሁና አለማመናችሁ የሚቆም ነገር አይደለም። ግን ተወያይታችሁ ወደ ተሻለ ሐሳብ ለመቅረብ ነው ውይይቶች የሚቀርቡ። ውይይቶች ሲቀርቡ ደግሞ አንድ ኢሳያስዬ፣ ውይይቶች ሲቀርቡ ደግሞ አዎ አዎ ውይይቶች ሲቀርቡ ደግሞ ተዛማጅ ምግቶች ይታያሉ። ታሪካዊ ማስረጃዎች ይታያሉ። ለምሳሌ አይሁዳኖች ምን ተብ አድርገው ተረዱት፣ ያለፉት ነብያቶች ምን አድርገው ተረዱት፣ ታሪክ ይታያል። እንዲሁም ደግሞ ሊንግዊስቲካል ሊታይ ይገባል። ቋንቋ ሊታይ ይገባል። እንግዲህ ሄርሜኔቲክስ የሚባል ነገር በክርስትና ስነ አፈታት ከተመለከታችሁ እነዚህን ሁሉ ያካተተ ነው። ታሪክን የሚያጣቅስ መሆን አለበት። ቴክስቱን ማጣቀስ አለበት። አውዱን ማጣቀስ አለበት። እነዚህን ሁሉ በመመልከት አቡበከር ሙግት አቀረበ። ለምሳሌ አባቱና እናት አለው እዛ ጋ የተወለደው ኢሳያስ የተባለው አካል እናትና አባት አለው ብሎ አቀረበ። ይሄ ብቻ አይደለም፣ የተለያዩ ሙግቶችን አቀረበ። አልማ የሚለው የዕብራይስጥ ቃል ወጣት ልጅን የሚያመላክት ነው። ስለዚህ ወጣቱ ልጅ ነው የወለደችው። ያቺ ሴት ነብይ ነች፣ የመሳሰሉት ነገር ማርያም ነብይ ነች ወይ የሚል አይነት ጥያቄዎችን እኮ አቀረበ አቡበከር እን አወከር አሳልፌ ልሰጥ የወጣው ብቻ ያቀረበው ሙግት በዚህ ይሄን እነዚህን ወጥ ያደረገ ነው። እነዚህ አራቱን መሰረት የውይይት መሰረቶችን ባሟላ መንገድ ኮንቴክስት የሚባል ነገር አለ አውድ የሚባል ነገር አለ። አውዱን ይዞ ለማን የተነገረው ያ ልጅ እኮ እናትና አባቱን ይላል። በተመሳሳይ ነብይ ይላል፣ ነብይቱ ይላል። የመሳሰሉትን በመመርኮዝ ነው ሙግቶችን ያቀረበው። አሁን እናንተ ደግሞ እየሞገታቸው ያላችሁት ጀስት ይቅርታ አድርጉ የቤተክርስቲያንን የቤተ ክርስቲያንን ትምህርት ነው ያ ከሆነማ እዚ ጋር መምጣት አይጠበቅባችሁ። አሁን እኛ እዚህ ጋር የምንሟገተው ማገተው የቤተ ክርስቲያንን ትምህርት ወይም ደግሞ የምታስተምሩትን ትምህርት ላይ ተመርኩዘን ሳይሆን የምታስተምሩት ትምህርትማ ኢየሱስ አምላክ ነው ብላችሁ ኦሬዲ ደምድማቸዋል። ኢየሱስ አምላክ ነው ስለዚህ መሟገት አይጠበቅባችሁም። ነገር ግን እዚ ጋር የቀረብነው ባይብል ለምሳሌ ባይብልን አሁን እናንተ የምንቀራቀርበትን ኢሳያስን የሚቀበሉ አይሁዳያኖች አሉ። ሌሎቹ ኢየሱስ አምላክ አይደለም ብለው የሚቀበሉ በጣም ብዙ ዲኖሚኔሽኖች አሉ። ሶ አሁን እዚህ ጋር ስንቀርብ የእናንተ ቤተ እምነትን ተመርኮዘን ሳይሆን ባይብሉ ላይ ቤዛ አድርገን ነው፣ ቋንቋው ላይ ቤዛ አድርገን ነው፣ አውዱን ቤዛ አድርገን ነው። ስለዚህ ያንን ቤዛ አድርጋችሁም ካላወራችሁማ ትርፉ ድጋም ነው የሚሆንብን ማለት ነው። ስለዚህ ይሄ ሙግት ሲሞግት ኢሳይያስ ምዕራፍ 7 14 ላይ ለማን ነው የተነገረው የሚለውን አውዱን በመመርኮዝ ቴክስቱን በመመርኮዝ ታሪክን በመመልከት እነዚህን ሁሉ ለማጣቀስ ነው ለኢየሱስ ሊደረግ የሚገባው ማለት ነው። አሁን ኢብራሂም አቡበከር ግልጽ የሆነ ሙግቶችን አቀረበ ሜክ አድርጓል። እናንተ ያቀረባችሁትን ኢሳያስ ምዕራፍ 7:14 ላይ ለኢየሱስ ማይሆንበትም ምክንያት ብሎ አድርጓል። አሁን እንዴት ትላለህ? እዛ ጋር እኮ ኤልሳቤት እኮ ለማርያም ሉቃስ ወንጌል ላይ እንደዚህ ብላለች። ሉቃስ ጋር አይደለም የሚሄደው። ኢሳያስ ጋር ልንጨርስ ይገባል አስቀድመን። ስለዚህ ከዛ አንጻር ተመልከቱት። እንትን እውነት መጣ። አካውንቱ ዋርኒንግ ስላለበት እስ አንዳችሁ ሁላችሁም የገባችሁ ኮፒሊንክ አድርጉለት። ኮፒሊንክ አካውንት ውስጥ የገባችሁ ኮፒሊንክ አስር አስር ጊዜ አድርጉና የመጣችሁ አንዳንድ ቁጥር ጻፉ። አንዳንድ ቁጥር አንዴ ኮፒሊንክ፣ በትልቁ ያሉ አካውንት ውስጥ የገባችሁ አስር ጊዜ ኮፒሊንክ አድርጉበት፣ አድርጉለት። ጥሩ ስራ እያሰራ ያለው ወንድ ነው ወንድማችን ነው። በዚህ እናበረታት። ኮፒ ሊንክ አርጉለት። ከዛ አስር አስር ጊዜ ኮፒ ሊንክ ካረጋችሁ በኋላ እየመጣችሁ አንዳንድ ቁጥር ጻፉ። ቀጥሉ፣ ቀጥሎ እስም ይዞ አለክ። ቀጥሉሽ። አዎ አለው። ኢንሻላ አድርጉ። እንትን ቴክስት እየመለስ አምሮ አምሮብኛል። እሺ፣ ኢሳያስ እያላችሁ እስሚ ዞ አለን እኛ ጋር መግሪብ ደረሰን። እኔም የመስጅድ ልገባ ነው። አሰላሙ አለይኩም። አንዳንድ ነገር እኔም ጋር እናወራለን። መርሐባ፣ በጣም አመሰግናለሁ ወንድሜ። ያው ጓደኛዬ ነው እና መርሐባ እናወራለን። ጥሩ። እሺ እሺ። ወንድሞች እሺ። እኛም እንደዚህ ሆነን ነው፣ በፍቅር ነው የምናወራው እኮ። እንደዚህ ነው መሆን ያለበት። ይሄ እኮ እንትን ነው ሐሳብ ነው የምናቀርበው። ሐሳብን ሜክ ተደርጎ በሐሳብ ይሞገታል እንጂ ጥላቻ ውስጥ ምናምን ሊገባ ይገባም። አንዳንድ ሰዎች እንደዚህ አይነት ሐሳቦች ተነስተው አሁን ለምሳሌ ኢሳይያስ ላይ ሐሳብ አቅርቤ ለኢየሱስ እንዳልሆነ ሐሳብ ሳቀርብ አንተ ሐሳብ አንስተ ትሞግታለህ። አንዳንዶች ደግሞ ጥላቻ በመሞላት ስድብ ውስጥ ይገባሉ፣ ዘለፋ ውስጥ ይገባሉ፣ የግድያ ዛቻ ውስጥ ይገባሉ እና እንደዚህ አይነት ሰዎች አሉ፣ ዘለው ነቢዩ መሐመድ ሰለላሁ አለይሂ ወሰለም የሚሳደቡ አሉ። እና ከዛ አንጻር እንደዚህ አይነት ባህር ያለው ክርስቲያንን ስንመለከት ለእኛ አስደናቂ ነው የሚሆነው። እና ለዛ ነው ረብ ያመሰግነው። አመሰግናለሁ በጣም። አንድ ትንቢት ትንቢት ተብሎ ሊጠቀስ የሚችለው ከብዙ አንጻር